አሰላሙ አሌይኩም ወራህመቱላሂ ወበረካቱ ወድና የተከበራችሁ ቲክታክ ቤተሰቦች እንዲሁም ጓደኞቼ በያላችሁበት ሰላም ጤና ስኬ መትረፍራፍ መኛለሁ ስሜ ለማታውቁት አይሻ ሰይድ ይባላለሁ ትውልድ ኢትዮጵያ ደቡብ ወሎ በአሁኑ ሰዓት ላይ ደግሞ ሳውዲ አረቢያ ያገኛለ ማለት ነው በሰው ቤት እየሰራሁኝ እንግዲህ ዛሬ አንድ ነገር ይሸብቅት እያለሁ ማለት ነው በጣም ደስ ብሎኛል እንግዲህ ካምፓኒያችን የሚያመርታቸው። የጤና መጠበቂያዎች እንግዲህ መጥተዋል ማለት ነው። በጣም ነበር ስፈልጋቸው የነበሩት እና በታማኝነት አለሁበት ቦታ መጥተውልኛል ማለት ነው። እንግዲህ ይሄ ካልሽየም ፓውደር ይባላል። በጣም የምወደው በጉጉስ ጠብቀው የነበረ በጣም ደስ የሚል ቪታሚን ነው ማለት ነው። እንዲሁም ደግሞ ለብዙ ነገሮች የሚጠቅም ይሄ ደግሞ በጣም ነበር ያስፈልገው የነበረው ቺቶሳን በጣም ልዩ የሆነ ማለት ነው ለሰው ልጆች አስፈላጊ የሆኑ በጣም ከአላህ በታች ማለት ነው በቃ ከተለያዩ ነገሮች ጨጓራ፣ ብዙ ነገር፣ ኩላሊት፣ እንደውም ደግሞ ኪንታሮት ወይም ደግሞ ሆድ ድርቀት በጣም በተለያዩ ችግር ላለባቸው እንደውም ደግሞ ለወገብ ህመም ለብዙ ነገሮች የሚሆኑ የካምፓኒያችን የሚያመርታቸው ከኬሚካል ንጹህ የሆኑ ፕሮዳክቶች ናቸው ማለት ነው። ስለዚህ እንግዲህ እጄ ገብተዋል፣ በጣም ደስ ብሎኛል። ያው ውሸት ነው፣ ፕሮዳክቱን የማይልኩም በቃ ብር ከዳካችሁ በኋላ ምንም ነገር እንትን አይሉም፣ ሌቦች ናቸው፣ በልተው ነው የሚቀሩት፣ ምናምን በቃ ትከስራላችሁ፣ ምናምን ብዙ ብዙ ነገር ተብሏል እና እንግዲህ ይኸው ሁሉም ነገር እንግዲህ ያው በእጃችን ገብቶልናል ማለት ነው። ትክክለኛውን ሰው አግኝታችሁ ትክክለኛውን መረጃ ወስዳችሁ ስራውን መስራት የምትፈልጉ በዋትሳፕ ልታናግዱ ትችላላችሁ። ከፕሮፋይል ስር የዋትሳፕ ቁጥር አለ ማለት ነው። ስለዚህ ይሄ ካምፓኒ ትክክለኛ ካምፓኒ ነው። ለሰራ ሰው በደንብ አድርጎ ይከፍላል። እንዲሁም ደግሞ እነዚህ ጤናችሁን የምትጠብቁባቸው ልዩ የሆኑ ፕሮዳክቶች ደግሞ አላችሁበት ቦታ ይመጣሉ ማለት ነው። ስለዚህ እኔ በጣም ደስ ብሎኛል። ዛሬ በጣም አስፈልጋቸው የነበሩ ፕሮዳክቶች ነበሩና እንግዲህ እጄ ላይ ገብተዋል ማለት ነው። ይሄ ካምፓኒ የመክፈል ችግር የለበትም። ለሰራ ሰው በደንብ አድርጎ ይከፍላል። እንዲሁም ደግሞ ያው እንደምታዩት ጤናችሁንም ጠብቃችሁ በሚሰጡትም ስልጠናዎች ደግሞ አእምሯችሁን ሰፋ አድርጋችሁ ብዙ አስተሳሰባችሁን ለውጣችሁ ብዙ ትርፋማ የምትሆኑበት ትልቅ ካምፓኒ ስለሆነ ይሄ ካምፓኒ እንግዲህ እዚህ ስራ ተቀላቅላችሁ መስራት የምትፈልጉ ትልቅ ትንሽ፣ ወንድ ሴት፣ ሃይማኖት፣ ቀለም ዘር አይለይም። ማንኛውም ሰው ባለበት ቦታ ሆኖ ስልኩንና ኢንተርኔት በመጠቀም በኦንላይን ሊሰራው የሚችለው ስራ ነው። እንዲሁም ቦታው ላይ ደግሞ በቢሮ ደረጃ ቦታው ላይ ተገኝቶ ሊሰራ የሚችል ልዩ የሆነ የስራ እድል ስለሆነ ይህ ስራ አይለፋችሁ ነው የምላችሁ ማለት ነው፣ ወንድም እህቶቼ። በተለይ ስደት አለም ላይ ያላችሁ ተጠቀሙበት። በአጭር ጊዜ ውጤታማ፣ ትርፋማ ትሆኑበት አላችሁ ማለት ነው። እንግዲህ ስራውን ለምትፈልጉ በዋትሳብ ሙሉ መረጃውን ልሰጣችሁ ዝግጁ ነኝ በዋትሳፕ